ለምን ይሁን ጌታ ሕዝብ መከፈሉ የተነተከበት ማሰብ ማስተዋሉ መስቀል ጌታ በዕለት ዓርብ ሰው በፈጠረበት በዚያች ቀን ሞት ቀመስ ከሀድ ወጣ እውነት እጁ ታጥሮ ሰጥቶ የሮማ ጲላጦስ እንደ ሽፍታ ቆጥረው ሰቀሉ ክርስቶስ። ምን አይነት ሚስጥር ነው የንቆቀልሽ ያለ ክርስቶስ ነፍስህን አሳልፈ ሰጠ መልአክ ታልሞቱም እስከዛሬ ድረስ አንተ ግን ሞት ቀመስ ፍጥረት እንዲፈወስ ውሴን አእምሮ አለኝ ምስጢር የማይፈታ! ፍጡር ሞትን ሳይቀምስ እንዴት ሞተ ጌታ? የቀደመው እባብ ሰይጣን ሲቀጠቀጥ የማዳን ታሪኬ በስምት ሲለወጥ ያኔ የተጀመረ የኔነቴ ምስጢር በአንተ ተፈጸመ እምነት ተስፋ ፍቅር። ስጋ ለብሻለሁ የሚፈታተነኝ እረሳለሁና፣ አለም ሲያታልለኝ ልጄ ብለህ ጠርተህ ወደ አንተ መልሰኝ

ክብሩን አይቀንስበትም። ከአዋቂዎች ዘንድ ክብር ያሩታል። ስለ እርሱም ጻፎች ጽሁፎችን ለውጠው የእርሱን ገድል ይጽፋሉ። እንዲሁም ጌታችን ይቅር ባለን ጊዜ በድካማችን ራርቶ ሊያድረን ሰው ሆነ። ለእኛ የሚገባውን መከራ በስጋ ተቀበለ። ከኃጢአታችን፣ ከጠላታችን እጅ ድህንነትን መንገድ ጠራርጎ አወጣን። ይህም ሀሳር የክብር ጉድለት አይሆነውም። የፍቅር ፍጻሜ መሆኑን፣ ቸርነቱን ክቡር ከሲሆን ማዳን ፍጹም እንደሆነ በጥንቃቄ የሚያስረዳ ነው። ያ ንጉሥ ባሪያውን በኃይል ማዳን ቢፈልግ የጦር መሰራዊት ልኮ ጠላቶችን ባጠፋ ነበር። እንዲሁም የክብር ባለቤት ጌታችን የሰው ወገን በኃይል በኃይል ማዳን ቢወድ የላፍ መላእክትን ልኮ እነዚህ ጠላቶችን ባጠፋ ነበር። ወደ እሳት አውርዶ በማቃጠል ወይም በባህር ማስጠብም ወይም በጦርነት ወይም በሚያስፈራን በሶች ወይም በሚገድል መርዝ እንደነዚህ ማጥፋት ባልተቻለም ነበረንም

ያችም ነፍስ ከስጋ ተለይታ ከመለኮትም ባለመለየት ወደ ሲኦል ሄደች። ሐዋርያው ቅዱስ ጴጥሮስ እርሱ በስጋ ሙት ሲሆን በመለኮት ሕያው ነው እንዳለ፣ በዚያን ጊዜም ከመለኮት ባለመለየት ስጋ በእንጨት መስቀል ላይ ተሰቅሎ ነበር። እንዲሁም ነፍሱ እስረኞች ነፍሳትን ትፈታቸው ዘንድ እርሷ ከመለኮት ሳትለይ አንድ ሆና ወደ ሲኦል ወረደች። ከሰማይ በላይ ሲኖር ከአብ ከመንፈስ ቅዱስ ጋር ልዑለባር የሆነ ነው። በራሱ መስዋዕትነት ቅዱስ ጋር ልዑለ ባሕርይ የሆነ ነው። በራሱ መሥዋዕትነት ለተቤዥ የመንግስቱን በር ለከፈትን ተቤዥ የመንግስቱን በር ለከፈትን ለእርሱ ጌትነት ክዱስ ጋና ይሁን። የመስቀሉን በረከት ከእኛ ጋር ለዘላለ በልካቸው መከራዎቼ ሰላምታ ይገባል። ማይተኔ የከበረ ደምህ ነውና ነፍስህን ነፍስን የሚያጠፏ አያስፈሩኝ የከበደ ነገርን የምታቀል ኢየሱስ ክርስቶስ፣ ወይ ቅዱስ መስቀል ላይ ለመሰቀል ለመቸንከርህ፣ ደግሞ ጎንህ ለመወጋት ሰላም ፍቅር ይገባል። የተመረጡ ጻድቃን ያሉበት ገነት እርሱን በማሳየት እንገባ ዘንድ የስልጣንን ምልክት ሰጠን። ከስጋ የተለየችን አለነብስን መውጣት የዮሴፍ ልጅ በሽቱ ለጣፈጠው ለመገነዝ ሰላምታ ይገባል። አቤቱ የደይን ቆላ ወደሆነ ሲኦል በወረድ ጊዜ ጌትነት ኃይል የመቆለፊያውን ጽናት ቀጠቀጠ፣ ገሃንምም የማዋጣቸውን ነፍሳት ተፋ። አንድ አምላክ በሆነ በአብ በወልድ በመንፈስ ቅዱስ ስም አምነን የብህንሳ ኢጲስቆጶ ለዘላለሙ እሁንና ነብዩ ኢያሱ የተናገረው ይህ ነው። አሜን። የእስራኤል ልጆች በመጀመሪያው ሚያዚያ በባተ አስራ አራተኛ በሚሆን ቀን በኢያሪኮ ምዕራብ በዮርዳኖስ ማዶ ምድረ በዳው በሰርክ ፋሲካን በገላገላ አደረጉ። የዚያን ሀገር እህል ከበሉ በኋላ በማግስቱ በዚያሽ ቀን መናው ቀረ። በዚያው ዓመት የፊንዱ ነግረውኛል እናትና አባት የተወለድሹበትን ሀገር ሽን ትተሽ ቀድሞ ወደማታውቂው ወገን ደምት እንደምን መጣች ብሎ መለሰላት። ላማቶች በጎ ነገር እንዳደረጋች ፍጹም ይሁን። ሩትም በሳሰኝ ተኛልና የነኔ ባሪያ ልቡና ረጋግታልና በፊት ባለሟልነትን አገኘሁን ነው ያላት። የአምላኩ በረከት ከኛ ጋር ለዘላለሙ ትኑርና ነቢዩ ኤርምያስ የተናገሩት ትንቢት ይህ ነው። አቤቱ ግብራቸውን ግለጥልኝ፣ እኔ መርምሬ ላውቅ። ያን ጊዜም ግብራቸውን ገለጥህልኝ። እኔ ግን ሊያርዱት እንደሚወስዱት እንደ የዋህ በግ ነኝ፣ እንደሚገርፉኝ አላወቅሁም። በእኔም ክፉ ምክርን መከሩ በሚበላው እንጀራ የመርዝ እስ ጨምረን ከሕያዋን ሀገር እናጥፋው እንግዲህ ስሙንም አይጥሩ አሉ። ኩላሊት ታቂ ሰውና ልቡና መላለሰውን ሰውን መርምረህ የምትፈርድ ነተኛ ዳኛ እግዚአብሔር ሆይ ነገሬ ለአንተ ነግሬሃለሁና ፈረደ ከእነሱ አድነኝ። ስለዚህ እግዚአብሔር እንዲህ አለ ሰውነቴን ለጥፋት በሚፈልጓት በእግዚአብሔር ስም አታስተምርም ይብትል ብትል ግን በእጃችን ትሞታለህ በሚሉም በአናቶት ሰዎች በመዓት አለሁባቸው አለ። ስለዚህ ሀያ ለሚሆን እግዚአብሔር እንዲህ አለ እንደሆነ በመዓት ጎበኛቸዋለሁ ጎልማሶቻቸው በጦር ይሞታሉ። ሴቶች ልጆቻቸውና ወንዶች ልጆቻቸው በቀጠና ያልቃሉ። በማት በጎበኘኋቸው ጊዜ መከራውን በአናቶች በአናቶት በሚኖሩ ሰዎች አመጣለሁና ከእነርሱም የሚቀር ሰው የለም አለ። በአንተ ዘንድ እከራከራለሁና አቤቷ አንተ እውነተኛ ዳኛነህ። ነገር ግን ፍርድን እጠይቃለሁ። የሀጣን ስራቸው ለምን ተዘጋጀች? ወንጀለኞችስ ሁሉ በወንጀላቸው ለምን ደስ አላቸው? አንተም አጸናሃቸው፣ አባትነታቸውን በዛ ልጅም ወለዱ። ባፋቸው አንተ ቅርብ እንወድሃለንም አሉ። በግን የሚጠብቁት ትጠብቃቸዋለህ። ለሰብሳው ሳር ደረቀ። ፍጻሜያችን የሚያውቅ የለም ብለዋልና አይዋፍና እንስሳት አለቁ። እግሮች ሮጠው ይደክማሉ። በምትታመንባት በሰላም አገር ፈረሶችን ለምን ታስጌጣለህ? በዮርዳኖስ ውስጥ ትዕቢት ለምን እንዲህ ታደርጋለህ? ወንድሞች አባት ወገኖች እነሱ ክደዋሃልና ብዙ ጠላቶችም በኋላ እናት ጎስቋሎች ወደ ምድረ በዳው ሂዳችሁ ግቡ። ስንዴውን ዘርታችሁ ሾሆድ ትለቅማላችሁ። እጣችሁም አይጠቅማችሁም፣ አይረባችሁም። ከአዝመራችሁም አለማፍራት የተነሳ አፈራችሁ። ከእግዚአብሔር መቅሰፍት ቁጣ የተነሳ ጎሰቆላችሁ። የአምላኩ በረከት ከእኛ ጋር ለዘላለሙ ትሁንና ነቢዩ ኢሳያስ የተናገረው ትንቢት ይህ ነው። እነሆ እግዚአብሔር ኢየሩሳሌምን ፈጽሞ ያጠፋታል፣ ኀፍረቷንም ይገልጣል፣ በእሷ የሚኖሩትንም ይመትናቸዋል። ከዚያዋ ያስቀድሞ ጨዋው እንደ ካህን አገልጋይ እንደ ጌታው ይሆናል፣ ሴት ባሪያም እንደመቤቷ ትሆናለች። የሚሸጥም እንደሚገዛ የሚበደረውም እንደሚያበድር ዕዳን የሚከፍለውም እንደሚከፈሉ ይሆናል። እግዚአብሔር በአፉ እንዲህ ብሎ ተናግሯልና፣ እነሆ ምድር ፈጽማ መጥፋትን ትጠፋለች፣ መበርበርንም ትበረበራለች። ምድር አለቀሰች፣ ጠፋች፣ ዓለም ግልብጥ አለች። በዚህ ዓለም ያሉ መኳንንትም አለቀሱ። ምድር በእሷ ከሚኖሩ ሰዎች ጋር ስለበደለች፣ እግዚአብሔር ሕግ አፍርሰዋልና፣ ስርዓቱንም ለውጠዋልና፣ ለዘላለም ጸንቶ የሚኖር መሃላውንም ክደዋልና በእሷ የሚኖሩ ሰዎች በጥለዋልና፣ ስለዚህ ምርት ውጣቸው ይሁን እንጃ። ስለዚህ በዚያ ዓለም የሚኖሩ ሰዎች ይቸገራሉ። ጥቂት ሰዎችም ይቀራሉ። ወይንና የወይን ቦታዎችም ያልቅሱ፣ በልባቸው ደስ የሚላቸው ሁሉ ያልቅሱ። የክብራቸው ተድላ ደስታ ጠፋች። ታምራት አንድነት ደስ ይላቸዋል። ባህሩም ይነዋወጣል። ስለዚህም የእግዚአብሔር ክብር ከባህር ደሴቶች ይገለጣል። ስሙም ይመሰገናል። የእስራኤል ፈጣሪ እግዚአብሔርም እስከ ምድር ዳርቻ ድረስ ይመሰገናል። ለጻድቅ ሰው የተመሰከረለትን ተስፋ ሰማል። ወጥመድ አለባቸው። ፈርቶ የሸሸ በገደል ይወድቃል። ከገደል ያመለጠውን ወጥመድ ይይዘዋል። የሰማይ መለኮት መስኮቶች ይከፈታሉና የምድር መሰረቶችም ይነዋወጣሉና ምድር በእንግጣት ትታወካለች። ትጎሳቆል ትጎሳቆልማለች። ወደ ጥፋትን ትቀርባለች። እንደ ተክል ጠባቂ ጎጆ ትንዋወጣለች፣ ወይ እንደሰከረም ሰው ትስገመገማለች። በመከራም ትወርቃለች፣ ኃጢአቷ በስቷልና መነሳት አትችልም። ያን ጊዜ እግዚአብሔር በነገስታቱ ላይ እና በኢየሩሳሌም ሰዎች ላይ እደ ማዕቱን ያመጣል። በመከራ ያወርቃሉ፣ ተሰብስበውም ወደ አምባ ይጠጋሉ። ሁለተኛም ትሎት ይቀጠራሉ። እግዚአብሔር በማዕቱ በጎበኛቸው ጊዜ ብዛታቸው እንደ ሰም ይቀልጣል። ኃይል ያለው እግዚአብሔር በጽዮን በኢየሩሳሌም በማዕት ይነሳልና በሊቃውን ትን ፊት ይመሰገናል እና አንባቸው ይፈርሳል። ፈጣሪ የእግዚአብሔር ድንቅ ታምራትን አድርገሃል ና የቀደመውንም ክብር የቀደመውን ምክር የታመነ ሆኗል ና አመሰግንሃለሁ፣ ለስምም ይገዛለሁ። አገሮችን ሁሉ ትቢያ አድርገሃቸዋል፣ ጽኑ ጽኑ አንባዎችንም አፍርሰሃል። የአጣምንም ስራ መሰረቶቻቸውን አጥፍተሃል ና አገሮቻቸውን ለዘላለሙ አይታነጹም። ስለዚህ ነገር ድሆች ወገኖች አመሰግንሃል። የተበደሉ ሰዎች አገሮችን ያመሰግንሃል። ለተዋረዱ ሰዎች አገሮች ሁሉ ረዳት ና በችግራቸው ለሚያዝኑ ሰዎችን ተላ ደስታን አብዝተህላችኋልና ከክፍ ሰዎች አድንሃችኋልና ለተገፉ ሰዎች ሰውነት ተላ ደስታ አጠጣሃቸው አእምሯቸው ላጡ የሆነን ለናፈቁ ሰዎች ሰውነት ተላ ደስታ ሰጥተሃችኋልና አመሰግንሃል። የሰራዊት ጌታ አሸናፊ እግዚአብሔር በዚህ ተራራ በህዝቡ ሁሉ በተላ በደስታ ወይኔም ጥጡ ዘንድ እንዲጠጡ ያደርጋል ዘይትንም ይቀቡ ዘንድ እንዲቀቡ ያደርጋል። ይህች ምክር ለህዝቡ ሁሉ ናትና በዚህ በኢየሩሳሌም ይህ ሁሉ ለህዝቡ ሰጣቸው። ሞት ሁሉን አጠፋ በረታም ዳግመኛም ገዢ ፈጣሪ እግዚአብሔር ከሰው ሁሉ ፊት እንባን ሁሉ አጠፋ። እግዚአብሔር በቃሉ ተናግሯልና የህዝቡንም ስር ሁሉ ከምድር አጠፋ። እንደውያን ጊዜ ያመንበት ፈጣሪያችን እግዚአብሔር ይህ ነው። በላይታችን በእግዚአብሔር አንን ፈጽሞ ደስ ይበለን። በዚህ በኢየሩሳሌም እግዚአብሔር ረፍት ይሰጠናል። እህልን በመንኮራኩር እንዲያበራዩ ሞዓብም ይደረግ ይረግጡታል። እሱ ክፉ እንዳደረገ እንዳጠፋም በሱ እጃቸውን ያነሳሉ። መነሳቸውም ደማዓቱን ያነሳ እግዚአብሔር የሞዓብን ስር ያጠፋል። የሚጠጋበትን አምባውንም በላዩ ያፈርሱበታል። ምድር እስከመሆን ድረስም ይዋረዳል። ለዚህ ሆ የጸናች የምታድን የእግዚአብሔር ረዴት አጥር ቅጥር የምታደርግ ሀገር ይቺ ናት እያሉ በይሁዳ ይህንም ምስጋና ያመሰግናሉ። ነቢያት ካህናት የኢየሩሳሌምን በሮች ክፈቱ ሕግን የሚጠብቅ የቀና የስራውንም የሚቀበል እስከ ዘላለሙ ድረስ ፍቅርን አንድነትን ገንዘብ የሚያደርግ ወደ ትምህርት ይቅ ባለዘላለም ገናና ፈጣሪ የምትሆን አቤቱ አንተን አመንኩ። በልዕልና የሚኖሩትን ፈጽከ መሆን ድረስ ያጠፋቸው አንተን የተዋረዱ ሰዎች የዋሃን እግር ይረግጣቸዋል። ለደጋጎች የቀና ጎዳና ይሆንለታል። የደጋጎች ጎዳና ትታርቅለች። የእግዚአብሔር ጎዳና የቀና ነው። በከበረ ስሙ አምነን የልቦናችንንም ፈቃድ አገኘን። አምላኩ በረከት ከእኛ ጋራ ለዘላለም ትኑርና ነቢዩ ዘካሪያስ የተናገረው ትንቢት ይህ ነው። ፈጣሪ እግዚአብሔር መለቤቱ በዚያች ቀን በረሃን የላትም አንዲቱ ቀን በረድና ቁጥር ትሆናለች። ያችም ቀን በእግዚአብሔር ዘንድ የታወቀች ናት። ይቹ መዓልትም አይደለችም ለሊትም አይደለችም። ማታ ጊዜ የፀሐይ ብርሃን ይበራል። ያን ጊዜ ከኢየሩሳሌም ድህነት ያለው ውሃ ይወጣል። እኩሌታውም ወደ መጀመሪያዊቱ ባህር ምስራቅ እኩሌታውም ወደ ኋለኛይቱ ባህር ምዕራብ ይሄዳል። በበጋና በክረምት እንዲህ ይሆናል። እግዚአብሔርም ለዓለሙ ሁሉ ይነግሳል። ያን ጊዜ አንድ እግዚአብሔር ይመለካል። አንዱም ስሙ ይመሰግናል። በዓለሙ ሁሉ ይደርሳል። በጌላ ቡሂ በጌላ ቡሂ ጀምሮ እስከ ሬማን ድረስ እስከ ኢየሩሳሌምም ደቡብ ምድረ በዳ ይዞር አለ ሬማንም በሀገሯ ተላ ደስታ ትኖራለች ከብንያም በር ጀምሮ አራት ማዕዘን እስካለው በር አውራጃ ድረስ አናመሄል የሚባል ሰው እስከሚጠብቀው በር እስከ ንጉሡ ቤት አደባባይ ድረስ ይኖርባታል። ከዚያ በኋላ ከሰው የተለየች አትሆን። ኢየሩሳሌምም ጠላት ጠፍቶላት ተዘልላ ትኖራለች። ወይመት እግዚአብሔር አምላኬ ከሚለው ጀምሮ ወት ነበረ ኢየሩሳሌም እስከሚለው የዘካሪያስ ትንቢት ምስጢር ትርጓሚ ይህ ነው። ትርጓሚው እነሆ እግዚአብሔር ፈጣሪ ይመጣል፣ ቅዱሳኖቹ ሁሉ ከእርሱ ጋር ይመጣሉ አለ። ይህንንም አምላክ አምላክ ቃል ሰው ሆኖ የሰውን ባህሪ ለማዳን መምጣቱን ይተረጉማል። ትርጓሚውም ይተረጉማል በቸርነቱ የሰው ልጅ ያድን ዘንድ በወደደ ጊዜ ድንቅ በሆነ ተዋህዶም ለድኅነታቸው ከእርሱ ከሰዎች ሥጋን በተዋህደ ጊዜ ረዩት መረኞችን መላክተንበት ጊዜ ሕይወት በሆነች በመከራው ለሊት ልዩ በሆነች በትንሣኤ ወደ ሰማይ በሚያርግበትና በሌላም በሚያርግበትና በሌላም ጊዜ ሁሉ መላእክት እና እያገለገሉት እንዳገለገሉት ያስረዳል። በዚያን ጊዜ ብርሃን የለም አለ አምላክ ቃል ከንጹህ ድንግል ሊወለድ ወደ ዓለም ስለ መምጣቱ ነቢዩ ተናገረ። አዳምን፣ ወገኖቹን፣ ልጆቹን የሚያግዛቸውን እጅ ነፃ እንዳወጣቸው ዳግመኛ እግዚአብሔር ስለመረጣቸው